ሰላም አሌይኩም ረህመቱላህ ወበረካቱ ውድና የተወደዳቸው የተከበራቸው የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? የሰላም ናችሁ ወይ? እኔ ሰላም ሰላም ነኝ ማለት ነው። ስሙማ አንድ የሆነ ነገር አስታውሻ ዛሬ ማለት ነው እና እስኪ ቆይ እየላቸው ቅልበልና ላስቃቸው ትንሽ ምናምን ብዬ ማለት ነው። በእርግጥ ሰው ቢኖረኝ የሆነ እንቅስቃሴ እያሳየሁ ነበር መስራት የፈለኩም ማለት ነው። ያው እንደምታዩኝ እኔ ሲመቸኝ መተኛት ነው፣ ሳይመቸኝም ደግሞ ልብስም እየተኮስኩ ሲሆን እንደዚህ ተገትሮ ከወያ የሚዬ ነው የምተኩሰው ማለት ነው። በዚህ አጋጣሚ የምልላችሁ ነበረ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ፣ አትርሱ፣ አትርሱ፣ አትርሱ። ዳይመን እጉላችሁ፣ ዳይመን እጉላችሁ። እንቱ ማትስማውንሽ አኑ አሁን ምልላችሁ ነበረ መሰላችሁ ማለት ነው። ድሮ ድሮ እኛ ልጅ እያለ ትላላችሁ ሮን እኛ ልጅ ልጅ ያለነ ያው እንግዲህ እኛ በነበርንበት ሰዓት ያው ቴሌቪዥን ያው እንደ አዲስ ነበር የመጣው ማለት ነው። እንደ አዲስ እንደ አዲስ ቴሌቪዥን ስለ ቴሌቪዥን ታሪክ እና ስለ ትላልቅ ሰዎች አንዳንድ ነገር እና እኛም ልጅ ሳለነ እንዴት እንዴት ስንሆን እንዴት እንዴት እንደምንል እና እንዴት እንደሚሉ እናቶቻችን እንደዚህ ከተማ በሚሄዱ ሰዓት ምናምን እንደዚህ አብዛኛው ገጠራማ ቦታ ስላይ ሲሆን ማለት ነው። እና ያው አብዛኛው ከተማ ቦታ ቢሆን ያው ቴሌቪዥን ከስንታ እንደ ብዙም አልነበረም፣ እንደሁም ተጋነነም ነበር። አሁን በየገጠሩ በየከተማው ተስፋፍቷል። እና በፊት እንዴት ነበር የሚያደርገው መሰላችሁ ማለት ነው። እናቶቻችን ገበያ በሚሄዱ ሰዓት የሆነ ሙዚቃ ተከፍቶ ሲዘፍን ቴሌቪዥኑ ምናምን ሲዘፍን ማለት ነው እና ምን አይነት ቀይ መሰራቸው እንዲሁ አንዲት ሴትዮ አሁን ለምሳሌ ተመሳሳይ እንትን ለብሳ ከሆነ ማለት ነው። እንደዚህ የሆነ ሸርፋቸውን ራሱ ጣል አድርገው እንትን እስክስታ ምን ብሎ ከእነዚያ ውስጥ መሀል ራሱ ማለት ነው። እንደዚያ ሲጨፍሩ ሲያዩ የሆነ ነገር ሲያዩባቸው ማለት ነው አ ይህቺማ እና ቁራጥ ከዚህ እና ያን ነገር ሲሉ እና ደሞ ሀያ እንትን ላይ ሀያ መስመሩ ላይ ቆሙ ማለት ነው። መኪናው እየመጣ እኮ የሀያ እህቱም እኮ

ያን ያን ነገር ትይዝሽ ምን አለበት? አሁንስ እንደ ያን ጊዜ ቢመለስልኝ እንደ ያን መልካሙ ጊዜ፣ ያ መልካሙ ሰፈር፣ ያ መልካሙ ሁሉ እንደ ሁሉ ሄር ነገር ይዞ የሚመጣው ሀገራችን ምን አለበት ሀገራችንን ሰላም ቢያደርግልን። ያ ረብ ምን ነው የድሮ እንትናችን ትዝታችን በተመለሰልን። ወለህ ላዚ በቃ ሙሀባቸው እናቶቻችንን ወላሃ አሁን እኮ ብተዋቸው ማለት ነው፣ ከስተው ጠቁረው የሆነ መስቆልቁላቸው ቢወጣ እኮ ማለት ነው። ሮባቸው ተጠምቆ እኮ አይደለም ወላሂ፣ ጭንቀታቸው ብቻ ነው። እና አንዳንድ ነገር ስንሆን የምናስታውሰው እኛ እዚህ ቦታ ላይ በምንሆን ሰዓት እኛ የራሳችንን ደስታ እና የራሳችንን ነገር ነው እንትን የምንለው። እኛ ያንን ብቻ ተሰቡ፣ ወላሂ ተሳስታችኋል፣ ውዶች፣ ውድ ቤተሰቦች ማለት ነው። እንደዛ ተሰቡ፣ ወላሂ ለቤተሰቦቻችንን፣ ለሀገራችን እሰቡ ምን እንደሚፈጠርብን ምን እንደሚመጣብን ምን እንደሚይዞብን እንደሚመጣ፣ አንዳንድ ሙሲባ ጊዜ በሚመጣ ሰዓት በጣም መጥፎ ነገር ነው ይዞብን ነው የሚመጣው። እንኳን አይደለም የቤተሰባችንን ሰላም የሀገራችንን ሰላም ካለለ፣ ሰላም የለም፣ ምንም ነገር የለም ማለት ነው። ለሁል ጊዜውም ቢሆን በቃ በየት ሄደበት በቃ ተፈርቶ ነው የሚታደረው የሚዋለው ማለት ነው። ልክ በቃ ሀገራችሁ ላይ ሆናችሁ ሀገራችን ላይ ያለ ነው ሰው ሀገር ነው ያለ ነው ብላችሁ ሰው ሀገር ላይ እንኳን እንደዚህ አንጨናነቅም ወላ እንደዚህ ስሬት ሆነን ነው የምንወጣው የምንገባው ማለት ነው። እንደዚህ ራሳችን እንትና እናኮሽሽው አገር ቤታችን አገር ቤት ግን ማለት ነው ወላህ ራሳችን እናቆሽሽ፣ ዝቅ አድርገን ነው የምንወጣው በአገራችን። እና የሀገራችንን ሰላም ይመልስልን ነው ወላህ ያገራችን እና ደግሞ ያስታወስኩት ይሄን ነገር ማለት ነው። እንዴት መሰላችሁ ያስታወስኩት፣ ያስተዋወስኩት እንትና ጋ ማን ነበር የሚባለው ዘፋኝ ቁልምዬ እያለ የዘፈነው መላኩ ነው እሱ ጋ የሆነ የማሳውስ ሀሴት እና ገዛ ድሮ ቴሌቪዥን ድሮ ቴሌቪዥን ላይ ነው ማለት ነው። ድሮ ነው ድሮ ነው ያልኩት፣ ከድሮ ቴሌቪዥን ከመጀመሪያ መጀመሪያ ከነበረው ቴሌቪዥን ነው፣ ከዚህ ከአሁኑ ኤንጂ ቲቪ ሳይሆን እዛኛው ቲቪ ማለት ነው። የሆነ እንትን ነገር ነበር እና ምን ነበር የሚመስል አለ ድሮ ቴሌቪዥን እንደዚህ እንትን እና እዛ እዛ ሲከፈት ሳለን ያ ቴሌቪዥን ሳለ ነው እና እዛ ቦታ ላይ ነበርና የሆነ የማስታወሳት የሰፈራችን ሴት ነበረች። ልክ በቃ ጉርጅ ዲያሌናት። በቃ ጉርጅ ዲያሌ ጥቁረቷ፣ ቁመኗ፣ ፀጉሯ፣ ምናምን እስታይዋ በቃ ያቺን ሴት ነው የምመስለው እና በዛይ ሴት ነው ያስታወስኩት። እና ያነ ሙዚቃ ቅድም አጋጣሚ ስልክስ ጎረጉራ አገኘሁት ማለት ነው እንደዚህ ነው ትንሳኤ ይችላል ካልገኘሁት እንትን ስክሪን ሳደርገው አገኘሁም ማለት ነው ከዛ ማንን አስታወስኩኝ እሷን ነበር የሚሏት ቴሌቪዥን ላይ ማለት ነው ቁልም እየያለ ከሚዘፍነው ዘፋይ ላይ እሷ ነበር የሚሏት አንዷ ማለት ነው ከኛ ሰፈር ያለች ለክ እሷ አሁን በቃ ካነ ለካሪ አባባሉ ካነ እንደው የአባታቸውን ስም ሞተ ሙት ሲሉ ደግሞ ማለት የሲሙት እንደው ማለት የሲሙት ሙት እሷ ነው ቁርጥ በቃ የእጃቸው እንቅስቃሴ

እና እና እና ስላችሁ ማለት ነ እኔ ይቀትለትነ እና ሀባይ ቦቶቼ፣ ግልቦቼ፣ ማሮቼ፣ ፍቅሮቼ የሀገራችንን ሰላም ይበልስልና ሀገራችንን ሰላም ያደርግልና ውድ ፋሚሊዎች፣ ውድ ቤተሰቦች፣ ላይክ፣ ሰብስክራይብ እያደረጋችሁ ያለውን ነገር አበረታትኝ እስከመጨረሻው ድረስ እንደው ኢቱቪ ተቀብሎኝ ኢንሻላህ ገና ገና ቪዲዮ እየሰራ ሆይ የገጠረኛውን ኢንሻአላህ፣ በቅርብ ደግሞ የሚስተካከል ነገር አለ። እሱ ተተስተካከለ ደግሞ ኢንሻአላህ እሱን ቪዲዮ እንትላችኋለሁ ማለት ነው። ኢንሻአላህ ሁሉ ኢንሻአላህ ሰርፕራይዝ አረጋችኋለሁ፣ ሰርፕራይዝ አላችሁ ማለት ነው። ጠይቅ ስንት ደቂቃ ሆነ እና ደሞ ደቂቃም እየተቆጠረ ነው፣ ሰርኬ ስለማይችል ማለት ነው። እና እና እና እኔም ላችሁ ነገሩ እንደዛ ነው ላችሁ። ውዶች ፍቅሮች፣ ማሮች ሰብስክራይብ እያደረጋችሁ የድሮውን ትዝታችንን አላህ ይመልስልን፣ የሀገራችንን ሰላም ይመልስልን። የረብ አለሜ ዳዓለሚን በየላችሁበት የዓለም ዳርቻ ያለ ሀዝነት ሰላም አይነጣራችሁ እላለሁ። በያላችሁበት አላህ ይጠብቅልኝ። ውድ ፋሚሊዎች እኔንም ጭምርት ቤተሰቦቻችንን ሀገራችንን ማየት ነው። ሁሉንም ሰላም አላህ ያደርግልኝ። እንሻአላ በቅርብ ቀን ሰርፕራይዝ ያላችሁ ዱ አድርጉ ሁሉም ነገር ሳይስተካከል ማለት ነው። እና በቅርብ ደግሞ ያን ነገር ሰርፕራይዝ እያችሁ እያላችሁ መጣለሁ በቪዲዮ ማለት ነው። በቪዲዮ ሰርፕራይዝ ፋሚሊ ጋይስ እያችሁኝ እመጣለሁ ማለት ነው። ላይክ ሰብስክራይብ ማድረጋችሁን አትርሱ። እያረጋችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ማይ ፋሚሊ ማይ ፍሬንድ

ሽኒጉ ሸይሩ ለይኮ ላይኳት ፍጡዶ አይኳት ለይካት ይ አና በኮም ክትር ክትር እና እንሻላህ ሰርፕራይዝ እኮን የሚመጣ የሆነን ማለት ነው። እንሻላህ እስኪ በዚህ ሳምንት ወይም በዚህ ሳምንት ያለንበት ሳምንት የሆነ ገና ነገ ጀምሮ ስተሳምንት ድረስ ነው። ስተዛም ድረስ ከሆነ ሆነ ከዛም በኋላ ከሆነ ደግሞ ቀጣይ ሳምንት ላይ እንሻአላ የምታወት ይሆናል ማለት ነው። በቅርብ እንሻላ ሁሉም ነገር በሰላም የሚጨረስ ይሁን እያላችሁ ዱዐ አድርጉልኝ ከልብ ከልብ ማለት ነው። ላይክም፣ ሰብስክራይብ አድርጉኝ። እወዳችኋለሁ፣ ያከብራችኋለሁ። በሌላ ቪዲዮ እና ላይ ብስም እንገናኝ ወሰላሙ አሊኩም ወረሕመቱላህ ወበረካቱ።